ትክክለኛ ነገር በመናገር የምናውቀው አዶናይ ዛሬ አንድ ነገር ይለናል። ሳይንቲስት መሆን አቁም ነው ሶ ምን ማለት ነው። ስሙ ማለት ነው። ስግጥ ፍምስ ማለት ይሄ ነው። እኔ በብዙ ነገሩ ወደዋለሁኝ፣ በብዙ ነገሩ እደግፈዋለሁኝ። ለምንድን ነው እመደግፈው? የሚናገረው ነገር ጥሩ ነው፣ ጥሩ አይደለም፣ መጥፎ ነው፣ መጥፎ አይደለም፣ አይደለም ምንም የሚናገረው ነገር ጥሩም ሊገኝበት ይችላል፣ መጥፎም ነገር ልናገኝበት እንችላለን። የሰው ልጅ ፐርፌክት አይደለም። የሰው ልጅ ሙሉ አይደለም። እየሰራ ስትመጣ ደግሞ ትሳሳታለህ። ስትሰራ ነው የምትሳሳተው። ስለዚህ የማይሰራ ሰው ነው የማይሳሳተው። የማይናገር ሰው ከንግግሩ ስህተት አታገኝበትም። ቪዲዮ የማይፖስት ሰው ከቪዲዮ ላይ ስህተት ልታወጣለት አትችልም ግን እንደው ዝም ብለ በሰው ሃይማኖት ገብተ ከመዘባረቅ የሰውን ብሔር እየነካ ከምዘባርቅ ከምትለምን ለማኝ ከምትሆን በሃይማኖት ስም በተቸገሩ ሰዎች ስም ከመለመን ስግጥ ብለ ፍምስ ብትል የራስን ታሪክ ሼር ብታረግ ብታካፍል በጣም ጥሩ ነገር ነው። ቁም ነገር ነው የምነግርህ። ስግጥ ብለ የራስን ነገር ብታካፍል እ እኔ አንዳንድ ሰዎች በሃይማኖት ስም በጣም ሲለምኑ ታያላችሁ። ቅድሚያ መለመን ያለበት ለሰው ልጅ ነው ብለን ደሞ ስናስብ በሰው ልጅ ስም ደግሞ የሚለምኑ ሰዎችን ታያላችሁ። አዶናይ ወጣቶችን ይረዳል፣ ያበረታታል። እኔ በጣም ደግፈዋለሁኝ ይሄን ስራውን ማለት ነው። በቃ መንገድ ማሳየት ነው። ዲቻ ቮይሶች አሉ እነሱ ቫይራል ስለሆኑ ነው በደንብ እሱም ደጋግሞ ስላቀረባቸው ነው እንጂ ከነሱ በተለየ በርካታ ሰዎች ከእሱ ጋር ቪዲዮ በመስራት እሱን በማግኘታቸው ብቻ ቫይራል የሆኑ ሰዎች አሉ። ስለዚህ ስግጥ ፍምስ ያስኬዳል ነው። በቃ እናንተም እኔ እንደ ሁል ጊዜ እንደምነግራችሁ ምንድነው? ቲክቶክ አካውንታችሁን አክቲቭ ለማድረግ ቪዲዮ መፖሰት አለባችሁ። ቪዲዮ የምትፖስቱት ደግሞ ኦሪጂናል ሳውንድ፣ ኦሪጂናል ምስል የያዙ ቪዲዮዎችን ነው ፖስት ማድረግ ያለባችሁ። ብለን ተነጋግረናል። ስለዚህ እንደ ሁል ጊዜው ማድረግ ያለባችሁ ነገር ምንድነው? ስግጥ ብላችሁ ኦሪጂናል የሆኑ ቪዲዮዎችን እናንተ እየቀረጻችሁ ልቀቁ ሰው ወደደው አልወደደው ተውት። የሚወደውም ሰው አለ፣ የእናንተን ቪዲዮ ማይወደውም አለ። ስለዚህ እከሌ ወደደልኝና ሌላ ቪዲዮ ልስራ አይደለም፣ እከሌ ይሄን ቪዲዮ አልወደደውም አይወደውምና ይሄ ቪዲዮ አይፖስት አይደለም። ፖስተውም ሰው ሚሰጠን አስተያየት ከዛ በኋላ ትቀበላለህ፣ አያሳስብም። እና ሁላችሁም ስግጥ በሉ ሲባል በቃ ያላችሁን ታለንት፣ እኔ ይሄን ነገር እችላለሁ ብለህ ያንን ነገር ማቅረብ መቻል ማለት ነው። ስለዚህ ሁላችሁም በርቱ፣ ጠንክሩ። ወደፊት መጓዝ ነው፣ ወደኋላ መመልከት አያስፈልግም። ጎበዝ ብላችሁ ስትሰሩ፣ ነቃ ያላችሁ ስትንቀሳቀሱ፣ ያላሰባችሁ ሰው መጥቶ ሊደግፋችሁ ይችላል። ያላሰባችሁ ሰው ያላሰባችሁት ሰው ተስፋ እንደሚያስቆርጣችሁ ሁሉ ያላሰባችሁት ሰው በማበርታት እናንተን ወደፊት ለፊት እንድትጓዙ እንድትንቀሳቀሱ ሊያደርጋችሁ ስለሚችል ሁሌም ቢሆን ጠንከር ብለ ኦሪጅናል የሆኑ ነገሮችን ለመስራት መሞከር ነው። እምነት ሰሚኖ አካሉ ነኝ። ይመቻችሁ።